የሚፈልገው የብር መጠን ይኖራል ብሎ የገመተውን እጣ ሲያነሳ አስር ብር ብቻ ጽፎ ሽማግሌው ይሄው የደረሰ ሀስ ብር አስር ብር ብቻ ነው ብሎ ከኪሱ አውጥቶ አስር ብር ሲሰጠው ዳኒ በጣም ራሱን መቆጣጠር አቅቶት ቤቱን ጥሎ ወጥቷል። ሽማግሌውን ባደረገው ነገርና ዳኒ ባሳየው ስሜትም ተዝናንቶና ስቆበት ነበረ። ዳኒ አሁን ላይ ከሁለት የወደቀ ዛፉናል ወይ ለቲና ችግሩን ነግሮ መጀመሪያ እንደዚህ አይነት አዘቅት ውስጥ እንዳትገባ ማድረግ ይችላል ነበር። ማግሌው ግን እሰጣለሁ በሚል ተስፋ ለቲና ምንም እንዳይናገርና ካፉ ቃል እንዳይወጣው ካደረገው በኋላ መጨረሻ ላይ ዳኒን ራሱ ዘርሮ ጥሎታል። ዳኒም ተስፋ ያደረገበትና ብዙ እቅድ ያሰብበት ነገሩ በሙሉ ስለተበላሸበትም ለኤደን ሄዶ ከእንግዲህ በኋላ ያሰብኩት ነገርና አገኘዋለሁ ያልኩት ብር በሙሉ ድምጥማጡ ስለጠፋ እኔ ላንቺ አልገባሽም። እኔ ከእኔ ከአንቺ ጋር መሆን የለብኝም። ራስሽ መንገድ መጓዝ ትችያለሽ። እኔ ግን በቅቶኛል ሰልት ችቶኛል ቢላትም እሷ ግን ብታጽናናውና ልታረጋጋው ብትሞክርም ሄደንም ዳኒን ይሄ እኮ አንተ የለፋህበትና የደከምክበት ብር ስላልሆነ የዚህ ያህል መሰቃየትና የዚህን ያህል መጨነቅ አልነበረብም መጀመሪያም ቢሆን በሰው ብር የዚህን ያህል ተስፋ ማድረግ እንደሌለብህ ነግርህ ነበረ ብትለውም እሱ ግን ብዙ ደክሜበታለው የሰው ብር ቢሆንም ብዙ ጠብቄዋለውኝ ቅስሜንና ህልሜን በሙሉ ነው ገደል የጨመረብኝ ቢላትም እሷ ግን ዛሬም ተስፋና ትልቅ እድል እንኳ ለ ከዜሮ መጀመር ይቻላል እኮ ብትለውም የእሷ ቃል ሊዋጥለትና ሊሰማው ግን አልቻልም። ዳኒ ሄደንን እኔ የአንቺ ባለ መሆን ብዙ ጥሪ ያለው ብዙ ሞክር ያለው ግን አሁን ላይ አልተሳካልኝም እንጂ እንደፈለግሽና በራስሽ ሁን ውሳኔ መወሰን ትችያለሽ ብሏታል። ሄደንም የዳኒ ሁኔታ በጣም ስላሳስባት ና በጣም ስላስጨነቃት ሽማግሌው ጋር ሄዳ ምንድነው የተፈጠረው ዳኒ ኮ በጣም ተበሳጭቷል ምን ሆኖ ነው ብላ ስትጠይቀውም ጠየቀኝም ብር ልሰጠ አልቻልኩም እንዴት ነው ይሄን ሀል ብር ልሰጠው የምችለው? ሊያውም አላማ እና እቅድ ለሌለውም ስራ እንኳን በቅጡ ለመስራት ለማያስብ ሰው የዚህን ህል ብር እንዴት አድርጌው ነው የምሰጠው? እስቲ አንቺ ራስሽ ንገሪኝ ብሎ ሲላት እኔም እኮ ይሄ ነገር እንዲፈጠር እና ይሄ ነገር እንዳይሆን አልፈልግም ግን አሁን ላይ ሱ አንቺ የራስሽ ጉዳይ ብሎ ትቶኝ ነው ሄደው ብላለ፣ ሽማግሌው ስትነግረው ዳኒን የማግባትና የማዕብሮ የመኖር እቅዱ ካለሽ ችግሩን ከስር መሰረቱ ማስተካከል አለብሽ ሸሸ ብሏታል ኤደንና ሽማግሌው ቤት ውስጥ ቁጭ ብለው ስለ ዳኒ ጉዳይ እያወሩ ሳለ ቲና ስትመጣም ሽማግሌው ቲናን አቋሾና ና አሸማቆ ወደ ኩሽና መግባት አለብሽ እዚ ጋር መቀመጥ የለብሽም እኛ የምናወራውን ወሬ አንቺ ልትሰሚው አትችይም ይሄ የትላልቅ ሰዎች ወሬ ነው ብሎ ሲያሸማቅቃት ኤደንም ግራ ገብቷት ምንድን ነው እሱ ጋሽ እሷ የልጅህ ሚስት አይደለች ወይ እንዴት እንደዚ አይነት ንግግር ትናገራታለህ ብላ ብትለውም ወንድምና እህት የተንጋደ ዱናቸው ናቸው ስራቸውና ድርጊታቸው በጠቅላላ እየተበለሻሸ ነው። እሷም ቤት ትፈልጋለች። ቤት ፈልጋ ነው የምትመነቃቀረው ብሎ ለኤደን ነግሯታል። ኤደን ግን በተፈጠረው ነገርና ለቲና ሽማግሌው ለቲና ያሳየውን ባህሪም በጣም አስገርሟትና አስደምሟት ነበረ። ሽማግሌውም ለኤደን ሰዎች ሲቀርቡሽና ሲጠሉሽም ለምን ብለሽ መጠየቅ አለብሽ። እኛ ሰዎች ግን ደካማ ጎናችንና ትልቁ ችግራችን ሰዎች ሲጠሉን ብቻ ነው ለምን ብለን የምንጠይቀው። እጅግ አብስተው ሲወዱንና ሲቀርቡን ራሱ ለምን ብለን መጠየቅ አለብን። ብሎም ሁሉንም ነገር ከጀርባዋ ለምን ብላ እንድትጠይቅና በዳኒ ላይም ትልቅ ነገር እንድትሰራ ሽማግሌው ለኤደን ምክር ቢጤ ሰጥቷታል። ዳኔ ሽማግሌው የሰራው ስራ እንጀቱን እንዳቃጥለው ነው ያለው። ዳኒ ለቲና ሽማግሌው ያደረገውን ነገርና እስከ ዛሬ ድረስ ሲጫወትበት እንደነበረ ሲነግራትም ነገሮች በራስ ሲደርሱ ህመሙና ስቃዩ እንዴት እንደሆነ ተሰማ ሆይ ስትለም፣ አሁን ላይ ተባብረን እና ተጋግዘን ሽማግሌውን አንድ ነገር ማድረግ አለብን ስትለም፣ እንደፈለገሽ ማድረግ ትችያለሽ፣ የፈለግሽውን ነገር አድርጊ፣ ከንግዲህ እኔ ለሱ የማዝንበት ምንም ነገር የለኝም፣ ለታረጊውንም ነገር አታድርጊ ብዬ ልከለክልሽ አልችልም ብሏታል። እሷም እኛ ካሰብንና ከፈለግን ምንም ነገር ማድረግ እንችላለን፣ ስለዚህ አንድ ላይ ሆነን እንበቅላቸዋለን ብለዋለች። ኤደን የዳኒ ሁኔታ በጣም ስላሳሰባት እና ስላ አስጨነቃት ካሌብ ጋር ሄዳ ለዳኒ ስራ እንዲሰጠውና ስራ እንዲፈልግለት ስትነግረው ካሌብ ግን የተናገራት ነገርና የሰማችው ነገር በጣም ያስደነገጣት ነው የሚመስለው። ካሌብ ለኤደን ዳኒን አላምነውም፣ እንደውም ከሚገርምሽ ነገር እህትማማቾች ራሱ አይመስለኝም፣ በፍጹም ላምን አላምነውም ሲላት፣ እንዴት እንደዚህ ልትል ቻልክ? እኔ እኮ እንደ ቤተሰብና እንደ ወዳጅነት ነበረ የማያ ከምን ተነስተህ ነው እንደዚህ ልትል የቻልከው? ብትለውም አሁን በዝርዝር እምነግርሽና ሄ ነው የምልሽ ነገር የለም። እኔ ግን ዳኒ ላይ ፍጹም እምነት የለኝም። ስራም ልሰጠው አልችልም ብሏታል። እሷ ግን ስራ ልትፈልግለት ይገባል ታያሽ ከፈለክ ደግሞ እኔ ሆነው አለውኝ። ጋሼን ብድር ስለጠየቀ ከሆነ ችግርህ እሱንም ቢሆን እናስተካክላለን። መጠየቅ እንደሌለበት ይሰማኝ ነበር ግን ስራ ፈልግለት ስትለው በፍጹም ስራ ልፈልግለት አልችልም። እሱ ላይ እምነት የለኝም። እህቴ ነች የሚላት ራሱ እህቱ እንዳልሆነች ነው የሚሰማኝ ብሎም ኤደንና ደንግጧታል። ሄደን ይሄንን በሰማችበት ስሜት ሽማግሌው ጋር ሄዳ ዳኒ ሌባ ነው ወይ? ስለ ዳኒ የምታውቀውን ነገር በጠቅላላ ነገረኝ፣ ቲናም የዳኒ እህት አደለችም ወይ? ምንድን ነው የምሰማው ብላ ብትጠይቀው፣ ሽማግሌው ላረጋጋትና የሰማችው ነገር ውሸት እንደሆነ ሊያስተባብላት ፈልጎ ነበረም። ነበረ እሷ ግን አንተም ብትሆን ለእኔ ስታወራለኝ ከኋላ የተደበቀና የተሸሸገ ነገር እንዳለ ይሰማኛል ምን አትነግረኝም ስትለው፣ ካሌብ ዝም ብሎ ነው የሚዘባር አንቺ ግን ዳኒን ማግባት ከፈለግሽ ና ከዳኒ ጋር መኖር ከፈለግሽም ዳኒን እንደገና አፍርሰሽ መስራት አለብሽ ብሏታል። ሽማግሌውም ካሌብ ለኤደን የነገራት ነገር በጣም ስላናደደው ና ስላበሳጨው ካሌብን አግኝቶት እንዴት ነው እንደዚህ አይነት ስህተት የምትሰራው አንተ ምን አይነት ነገር ነው ምን አይነት ሰው ነው ሁሌ ነገሮችን ከማበላሸት ውጭ ስራ የለህም ወይ ሲለው፣ እንደውም አዝኘለት ነው እንጂ እሱ ካደረገኝና እሱ ከሰራኝ ነገር በሙሉ እጅ በጣም ጥቂቷነች እኔን ትዳርና የኔን ቤት አፈራርሶ እሱ በሰላም የሚኖር ይመስልሃል ወይ ቢለውም፣ ትዳርህን ያፈረሰው ዳኒ ሳይሆን የራስ ወዳት አለው ወይም ሚስቴ ያልካት ነች ቢለውም፣ ካሌብ ግን አምኖ ሊቀበለው አልቻለም። ሽማግሌው ግን ከእንግዲህ በኋላ አንድ ነገር ልታረክ ስትል ተነጋግረንና ተወያይተን መሆን አለበት አለ። በለዚያ ግን ቅዴንና ሀሳቤን ሁሉ ታበለሻሽብኛለህ ብሎ አስጠንቅቆታል። ዲና ሽማግሌውና ካሌብ የሰሯት ነገር በጣም አንጀቷን ስላሳረረውእና ስላቃ ተከታተሎም ዛሬም ድረስ እነሱን የምትጎዳበትና እነሱን የምትበቀልበት መንገድ እያነፈነፈች ነው ያለችው። ሻንጣቸው ውስጥ ገብታ ምናልባት የቤቱ ካርታ ወይም ደግሞ እነሱን የሚጎዳቸውና ብቻ የሆነ የነሱ ሚስጥር የሆነ ነገር ሻንጣ ውስጥ ስትፈልግም ትሁት መታባት፣ ምንድነው የምታደርጊው ምንድነው የምትሰሪው ብትላትም፣ እቃ እየፈለግኩኝ ነው ብስትላት፣ ከዚህ ቤት መውጣት አለብሽ አንቺ እዚህ ውስጥ የምትፈልጊው ቃ አንዳችም ነገር የለም ብላም በጉልበት ገፍትራ ና ፈጥራ አውጥታታለች። ትሁትም ቲናን ስገፈትራትና ስታሽ ቀንጥራት ስታመነ ጫጭቃት ዳኒ እዛው ስለነበረም ቲናም ዳኒን አንተ ወንድ ልጅ ነህ ወይ ግን ከለኔ ክብር አለህ ወይም እሷ እንደዚህ ስታመና ጭቀኝና እንደዚህ ስታደርገኝ ለምንድን ነው ዝም የምትለው ብላ ስትለውም አንቺ በተጣላሽ ቁጥርና አንቺ ከማንም ጋር የመስማማት አቅም የለሽም ና እኔ ለአንቺ ብዬ ከሁሉም ጋር መጣላት አለብኝ ወይ ብሎም አሸማቋታል። ካሌብ ያስቀመጠው ወረቀት ተዘበራርቆ ስላየው ትሁትን ጠርቶ ሲጠይቃት ኢና እንደዚህ እንዳደረገችው ስትነግረው፣ አንቺ ግን ከኔ ጋ ያለብሽ ችግር ምንድን ነው? ለምንድን ነው እቃዬን የምትነካኪው? እንደውም ከአንቺ ጋር አብቅቶልኛል። በቃ እንደውም ልፈታሽ እፈልጋለሁ። ፍች ይፈልጋለሁ ሲላትም፣ ልፈታ አልችልም። ምን ታመጣለህ? እስኪ የምታደረገኝን ነገር ያለውኝ፣ በፍጹም አልፈታህም ስትለውም፣ እኔ እንደውም ከገባሽ ልንገርሽ፣ እኔ ፍቅረኛ እዥ አለሁኝ በላይ ላይሽ። እዚህ ቤት ሴት ላመጣ ስለሆነ ድፈችኝ ይገባል ብሎ ሲላትም፣ ዳኒ ማንን፣ የማንን ፍቅረኛ ነው አታመጣው ብሎ ዘሎ ጣልቃ ገብቷል ካሌብ ምንም አንተ በዚህ ውስጥ ምንም አያገባህም ቢለውም ዳኒ ግን ያሰበው ኤደንን በፍቅረኝነት እዚህ ቤት ይዟል ሊመጣ ነው ብሎ ስለሆነ ኤደን ጋር ሄዶ አንቺ እኔን እያታለልሽኝ ነው ወይ ካሌብ እኮ ቤት ውስጥ ሚስት ሊያመጣ ነው ሲላት እኔ ምን አገባኝ ታዲያ በቤቱ የፈለገውን ነገር ማድረግ ይችላል ብትለውም አባዬ አንቺን ለሱ መዳር ስለሚፈልግ አንቺን ነው ወደ ቤት ሊያመጣሽ የሚችለው ሲላትም በጣም ነው ማዝነው እኔ ላይ ያለ ሀሳብና እኔ ላይ ያለህ ክብር ይሄ ነው ወይ ብላ በጥፊ ብላዋለች። ዳኒም ካሌብ ሊያመጣት ያሰባ ሴት ኤደነች ብሎ ስላሰበና በጣም ውስጡ ሊረጋጋለት ስላልቻለም በቅናትና በንዴት ስሜት ውስጥ ሆኖ ካሌብን ዘሎ ጉሮሮን አንቁታል። ካሌብም ለምን እንዳነቀው ግራ ቢገባውም ዛሬውን እዚህ ላይ እናበቃለን።